እንዴት ናችሁ? እንዴት አላችሁ? እያደመጣችሁን ስለሆነ በጣም አመሰግናለሁ። የሊቨርፑል ዋንጫ ዲፌንድ የማድረግ መንገድ አሁን ከዚህ በፊት አንዳንድ ትልልቅ ቡድኖች የገጠማቸው አይነት አደጋ ገጥሞታል። ባለፈው አመት በተመሳሳይ ጊዜ ማንቸስተር ሲቲ በእንደዚህ አይነት ቀውስ ውስጥ ያልፍ ነበር። ግን ከዚህ በፊት ሁልጊዜም ባይሆን ከዚህ በፊት እንዲህ አይነት ዋንጫን በተከታታይ አመት ለማሸነፍ በሚገሰግሱ ቡድኖች ላይ የገጠሙ ትልልቅ አደጋዎች ነበሩ እና ከነዛ ትልልቅ አደጋዎች መካከል በአንድ ውስጥ እያለፈ ያለ ይመስላል። አራተኛ ተከታታይ የፕሪምየር ሊግ ሽንፈቱ ነው። አሁን በሳምንቱ አጋማሽ አሰልጣኝ አርነስሎት የሊቨርፑልን ማሽን እንደገና ያስጀመሩት ሪስታርት ያደረጉት መስሎ ነበር። ከፍራንክፉርት ጋር ግን እንደገና በብሬንፎርድ ተሸነፉና አራተኛ ተከታታይ የፕሪምየር ሊግ ሽንፈታቸው ሆነ ማለት ነው። ግን ቅድም ካነሳሁት የጓርዲዮላ ማንቸስተር ሲቲ ዛሬ አመት ከገጠመው ትልቅ ስብራት በፊት የጆዜ ሞሪኞ ቡድን 2014-15 የፕሪምየር ሊግ ሻምፒዮን ከሆነ በኋላ ቀጥሎ በመጣው የውድድር ዘመን እንዴት እንደተቸገረ አሰልጣኙም ከውድድር ዘመን አጋማሽ በኋላ መዝለቅ እንዳልቻሉ እናስታውሳለን። የአንቶኒዮ ኮንቴ ቼልሲም እንደዚህ ያለ ነገር ገጥሞት ነበር። በ2016 17 የፕሪምየር ሊግ ሻምፒዮን ሆነ፣ የአባክስሪ ሁለት ዊንግ ባኮች መጠቀም 93 ነጥብ ይዞ የጨረሰ በጣም ግሩም ቡድን ገነባ። በሚቀጥለው የውድድር ዘመን ግን የቻምፒየንስ ሊግ ቦታን እንኳ ማሳካት አልቻለም። ደግሞ የየርገን ክሎፕ ሊቨርፑል በ2019/20 የውድድር ዘመን ከ30 ዓመት በናፍቆት የተሞላ ጥበቃ በኋላ የፕሪሚየር ሊግ ሻምፒዮን ሆነ። በሚቀጥለው የውድድር ዘመን ግን ለቻምፒየንስ ሊግ ቦታ እንኳን በመጨረሻዎቹ ጨዋታዎች ድራማዊ ፍልሚያ ማድረግ ነበረበት። አሊሰን ታስታውሳላችሁ እዛ የዌስት ብሮሚች አልቢዮን ጨዋታ ላይ ጎል ማስቆጠሩ ለቻምፒየንስ ሊግ ተሳትፏቸው በጣም ቁልፍ ነበር። እና እንዲህ አይነት አጋጣሚዎች ይኖራሉ። አንዳንድ ጊዜ ሻምፒዮን የሆነ ቡድን በሚቀጥለው ሲዝን አሁን ለጠቀስኳቸው አራት ቡድኖች የተለያዩ ማብራሪያዎችን መስጠት ይቻላል። ለምሳሌ አንዳንድ ሰዎች ምን ይላሉ? አሰልጣኝ ጆዜ ሞሪኞና ኮንቴ ለእያንዳንዷ ዝርዝር ጉዳይ በሚሰጡት ከፍተኛ ትኩረት ምክንያትና ዲማንዲንግ በመሆናቸው ከተጫዋቾቻቸው በእያንዳንዱ ጨዋታ 200 ፐርሰንት የሚጠይቁ በመሆናቸው የተነሳ የሳይኮሎጂካል ኤግዞሽን የሚሉት በአእምሮ በስነ ልቦና መድከም ይመጣል። በጣም ዲማንዲንግ በመሆናቸው የተነሳ ለዚህ ነው ጆዜ የሰርድ ሲዝን ሲንድሮም አለባቸውና የሚባለው። ለምሳሌ ሌሎቹ ደግሞ ጉዳት ያብራራቸው ይሆናል። ለምሳሌ የባለፈው ማንቸስተር ሲቲ እንደዛ መሆንን ከጉዳት ውጭ ሌሎች ምክንያቶች አሉ። በእርግጥ ግን ጉዳት ቁልፍ ነበር። እንደምታውቁት ፔፕ ሲናገር የስምንት ትልልቅ ተጫዋቾች ጉዳት ሲዝኑን አበላሸው ብሎ ይገልጽ ነበር። በተለይ የሮድሪ ጉዳት። ቅድም የጠቀስኩት የየርገን ክሎፕም ሲዝን ልክ እንደዚሁ ነው። ቨርጅል ቫንዳይክ፣ ጆኤል ማቲብ፣ ጆ ጎሜዝ እንዳለ ተከላካዮቻቸው ተጎዱባቸውና ቡድኑ ተሰበረ። ስለዚህ የኮቪድ ጊዜ ነው ያኔም፣ ደግሞ ስለዚህ የድጋፉ ስሜት የአንፊልድ ፋክተር እነዛ ሁሉም ነገሮች አልነበሩም። አሁን ይሄኛውን የአርነስሎትን ቡድን እንደገና ለመገንባት የሚደረግ ጥረት ምናልባት እንዲያደረገው ተብሎ ሊገለጽ ይችላል። ለማንኛውም ግን እዚያ መንገድ ላይ ነው ያለው። አሁን እሁድ የሚደረጉ ሌሎች ጨዋታዎች አሉ። በነዛ ጨዋታዎች ላይ እንደሚኖሩት ውጤቶች ሊቨርፑል እስከ ዘጠነኛ ስፍራ ሊንሸራተት ይችላል። ይህንን ከጥቂት ሳምንታት በፊት ማሰብ የሚቻል አልነበረም። ነገሮች ሁሉ አሁን ከአሰልጣኙ ቁጥጥር ውጭ እየሆኑ ነው በፍጥነት አሰልጣኙ ራሳቸው ደግሞ እንዳሉት ከዚህ በፊት ከገጠሟቸው ሽንፈቶች በዚህኛው ሲዝን ይሄኛው የከፋ ነው የሚል አስተያየት ሰጥተዋል። ብሬንፎርድ በሳምንቱ አጋማሽ እንደነበረው እንደ አይንትራክ ፍራንክፉርት እንደማይጫወት ግልጽ ነበር። ፍራንክፉርት የበለጠ ለማጥቃት የተሰራ ቡድን ነው። ብሬንፎርድም ያጠቃል፣ ግን የሚያጠቃበት መንገድ በጣም ፊዚካል፣ ብዙ የአየር ላይ ኳሶች የሚጠቀም ብዙ የመልስ ውርወራዎችን እንደ ቆሙ ኳሶች የሚጠቀም እንደ ካዮዴ አይነት ተጫዋች አለው፣ በጣም አካላዊ፣ በጣም ቀጥተኛ፣ ከዚያ ፈጣን ከጀርባ የሚያጠቁ እንደ ኬቨን ሻደ አይነት ተጫዋቾች ያሉት ቡድን ነው እና ቡሊ ማድረግ ይሉታል። እኔ ትላንትና ሊቨርፑል ቡሊ ነው የተደረገው ወይም ተናወጠ በብሬንፎርድ እና የሚያስገርም እኔ ነበረው በአካል በኩል በአካል ፍልሚያ በኩል የአየር ላይ ኳሶችን በማሸነፍ በኩል በእልህ በወኔ በመጫወት በእነዚህ ሁሉ ነገሮች እና በእርግጥም በታክቲካዊ ምክንያቶች የመጀመሪያ ጎል ሲቆጠር እንጠብቅ ነበር። እንዲህ አይነት አደጋዎች ሊቨርፑል ሊገጥመው እንደሚችል አንደኛ ሊቨርፑል ራሱ የቆመ ኳስ የመከላከል ድክመት አለበት። ባለፈው የማንቸስተር ዩናይትድ ጨዋታ ይህንኑ ማስተዋል ይቻል ነበር። ከመልስ ውርወራ የክሪስታል ፓላስ ጨዋታ ላይ ጎል ተቆጥሮባቸዋል። ሌሎቹም ጨዋታዎች ላይ የሴት ፒስ የመከላከል ድክመት አለበት ሊቨርፑል። ብሬንፎርድ ደግሞ በመልስ ውርወራዎች በፕሪሚየር ሊግ ተወዳዳሪ የሌለው ነው። ታስታውሱ እንደሆነ በዚሁ ሲዝን ከቼልሲ ጋር በነበረው ጨዋታ በቀጥታ ከመልስ ውርወራ ይሄው ተጫዋች ከአዮዴ የሚባሉ ተጫዋች ነው ወደ ሳጥን ወደ ፍጹም ቅጣት ምት ሳጥን የወረወረውና ባለቀ ሰዓት የአቻነት ጎል ያስቆጠሩት ካለፈው የውድድር ዘመን ጀምሮ ከትሮዊንስ እስከሚሏቸው ከመልስ ውርወራዎች የብሬንፎርድን ያህል ብዙ ጎል ያስቆጠረ ቡድን የለም። ስለዚህ ከጨዋታው በፊት ለብሬንፎርድ አይነት ባላጋራ ስትዘጋጁ ብዙ ትኩረት የምትሰጡት ለቆሙ ኳሶች መከላከል መሆን አለበት። አንዱ ለአርንስሎትና ና በዚህ ዘመን ለትልልቅ ቡድኖች አሰልጣኞች ፈተና የሚሆነው ነገር መቼ ልምምድ ያሰሯቸው የሚለው ጥያቄ ነው። ከማንቸስተር ዩናይትድ ጨዋታ በኋላ በመቼስ በማግስቱ ለተጫወቱት ተጫዋቾች በጣም ላይት ትሬኒንግ የሚሰሩበት እንጂ ዴይ ኦፍ ነው። ላልተጫወቱት ተጫዋቾች ነው መደበኛ ልምምድ የሚኖረው። ከዚያ ማክሰኞ ማክሰኞ ደግሞ የጨዋታ ዋዜማ ነው። የምትዘጋጁት ለፍራንክፉርት ጨዋታ ነው። ከፍራንክፉርት ጋር ስለነበር ረቡዕ ዕለት የተጫወቱት ከዚያ ወደ እንግሊዝ መመለስ አለባቸው። ሐሙስ ሌሊት እንግዲህ ወዲያው ከጨዋታው በኋላ የሚመጡ ከሆነ አርብ ነው የሚኖራቸው ጊዜ ማለት ነው። ስለዚህ ለአሰልጣኞች በጣም አስቸጋሪ ነው፣ ለአርነስሎት ብቻ ሳይሆን ለሌሎችም ትልልቅ አሰልጣኞች፣ በቻምፒየንስ ሊግ ለሚሳተፉ አሰልጣኞች። ብሬንፎርድ ግን ይህን እንደሚያደርግ ይታወቅ ነበር። ለዚህም ይሁን በቂ ልምምድ ጊዜ ስለሌላቸው ይሁን ብሬንፎርድ የሚፈጥረውን ፈተና ማወቅና ለዛ መዘጋጀትና በጨዋታ ውስጥ ያለው ኤክስፒሪየንስ የተለየ መሆን አላቅም፣ ነገሮቹ በጣም የተለያዩ ሊሆኑ ይችላሉ። የመጀመሪያ ጎል የተቆጠረው ከረጅም ውርወራ ነው እና ካለፈው የውድድር ዘመን ጀምሮ በዚህኛው የውድድር ዘመን መጀመሪያም ድረስ የተደረጉትን ጨዋታዎች ደምረን ስምንት ጎሎችን በቀጥታ ከመልስ ውርወራ ያስቆጠረ ቡድን ነው። አሰልጣኝ አርኔ ስሎት ያውቁት ነበር ብሬንፎርድ ሊፈጥረባቸው የሚችለውን አደጋ። በዚህ መንገድ ጎል ተቆጠረባቸውና ጨዋታውን በባለፈው የማንቸስተር ዩናይትድ ጨዋታ ደግሞ በዚህ ሳምንት ቢያሸንፉም፣ ነገር ግን በፍራንክፉርትም ጨዋታ በሌሎችም በርካታ ጨዋታዎች እንደሆነባቸው የመጀመሪያው አጋማሽ የመጀመሪያዎቹ ጥቂት ደቂቃዎች ላይ መመራት ጀመሩ። 62 ሰከንድ ነበር ባለፈው ያስፈለገው፣ አሁን ጥቂት ገፋ ብሏል ጊዜው። ግን እንዲያ መሆኑ አምስት ደቂቃ ነው የብሬንፎርድ የመጀመሪያው ኢላማውን የጠበቀ ሙከራ ነው። ካዮዴኖ ኳሱን የወረወረው ክሪስቶፈር አየር አገኘው፣ ከዚያ ዳንጎታራ ጎሉን አስቆጠረው እና ሊቨርፑል ድንገት መመራት ጀመረ። በተለይ ደግሞ ባለፈው ሳምንት ማንቸስተር ዩናይትድ እንዳደረገው ደግሞ በዚህኛው ሳምንት ብሬንፎርድ እንዳደረገው ሲጀመርም በብዙ ቁጥር ለመከላከልና በፈጣን የመልሶ ማጥቃት ማጥቃት ለሚፈልጉ ቡድኖች ያንን ፕላናቸውን የበለጠ የሚያጠናክር ነው። ጎል ጌም ስቴት የሚባለው ልክ እንደዚህ ሆኑ። ስለዚህ የበለጠ አስቸጋሪ ሆነ ለሊቨርፑል። ጨዋታውን የጀመሩበት መንገድ ግን ደግሞ ሌላው አሳሳቢው ነገር፣ ይሄ ፓተርን እየሆነ ነው። ሊቨርፑል ባለፉት ስድስት ተከታታይ ጨዋታዎች በሁሉም ውድድሮች የመጀመሪያው ጎል ተቆጥሮበታል እና ሁሉም ጎሎች በመጀመሪያው 30 ደቂቃ ውስጥ ነው የተቆጠሩት። ስለዚህ ከዚያ በኋላ ያለውን የጨዋታውን ጊዜ በጣም አስቸጋሪ ያደርገዋል። ግን በዚያም አላመቃም የመጀመሪያ አጋማሽ ከማብቃቱ በፊት ነው ሌላ ጎል የተቆጠረው። ኳሱ ከኡጎ ኤኪቲኬ የተሳሳተ ፓስ የተነሳ ነው። ከዚያ ሌላኛውን የብሬንፎርድን ጥንካሬ አየን። በሃይላይን የምትጫወቱ ከሆነ ታስታውሳላችሁ። የዛሬ ሶስት ወይ አራት ሳምንት ማንቸስተር ዩናይትድ ወደዚሁ ስቴዲየም መጥቶ ሲጫወት ኢጎር ቺያጎ ያስቆጠረው አንደኛው ጎል የማንቸስተር ዩናይትድን ሃይላይን ሚቶውን ሰፊ ከጀርባ የሚታው ክፍት ቦታ በማጥቃት የተቆጠረ ጎድ ነበረው። ይህኛውም ጨዋታ በጣም ተመሳሳይ ነው። የኤኪቲኬ ኳስ ነው እንዳልኩት የተበላሸው። ከዚያ በኋላ ግን ክርስቲያን ዳምስ ጋርድ ከጀርባ ከኮናቴ እና ከቨርጂል ቫንዳይክ ጀርባ 40 50 ሜትር የሚሆን ስፔስ ነበረ። ለፈጣን ተጫዋች ለኬቨን ሻደ ነው ኳሱ የተሰጠው። ፊት ለፊቱ ጆርዲ ማማርዳሽቪሊ ብቻ ነው የነበረው። ግብ ጠባቂውን በዚህ ጎል መተቸት በጣም ያስቸግራል እና ድንገት ብሬንፎርድ ሊቨርፑልን ሁለት ለዜሮ መምራት ጀመረ። ሁለቱም የብሬንፎርድ ጥንካሬዎች ናቸው። አሁን ለዚህ ነው በዚህ ዘመን ላሉ በሳምንት ለሁለት ጨዋታ ለሚዘጋጁ በተለይ ደግሞ እንደ አርንስሎት አይነት የ450 ሚሊዮን ፓውንድ ኢንቨስትመንት ተደርጎ አዲስ ቡድን እንደ መስራት አይነት ትልቅ ለውጥ ውስጥ ላሉ አሰልጣኝ በጣም አስቸጋሪ የሆነው ምክንያቱም ብሬንፎርድ ጎሎች ካስቆጠረ በአብዛኛው በሁለቱ መንገዶች ነው ጎሎች የሚያስቆጥረው፣ በመልሶ ሮራ፣ በቆመ ኳስ ወይ በፈጣን የመልሶ ማጥቃት። ሁለቱንም መከላከል አልቻሉም። እና ሊቨርፑል በዚህ የውድድር ዘመን ከዘጠኙ የፕሪምየር ሊግ ጨዋታዎች በስድስቱ ከአንድ በላይ ጎል ተቆጥሮበታል። በእያንዳንዱ ጨዋታ በእያንዳንዱ ጨዋታ በስድስቱ የአርሰናል ጨዋታ፣ የበርንሌ ጨዋታ እንደዚህ የተወሰኑ ጨዋታዎች ላይ ብቻ ነው መልቲፕል ጎል ያልተቆጠረበት። ይሄ ሲሆን ግን ባለፈው የውድድር ዘመን መጨረሻማ አካባቢ መስተዋል የጀመረ ችግር ነው። ያን የነበረው ሰበብ አራት ጨዋታ ሲቀረው ስለነበር ሻምፒዮን የነበረው በእነዛ ጨዋታዎች ላይ በኢሞሽን በኩል ስሜት በኩል እነዛ ጨዋታዎች ላይ በደንብ ኢንቨስትድ መሆን ቆርጦ መጫወት በጣም አስቸጋሪ ሊሆን ይችላል። ግን ይህኛው የውድድር ዘመን ከተጀመረም በኋላ ያለ ድክመት ነው። የመጀመሪያ አጋማሽ ከመጠናቀቁ በፊት ሚሎሽ ኬርኬዝ ጎል አስቆጠረና ምናልባት የሁለተኛውን አጋማሽ መንፈስ በጠቅላላው ሊቀይር የሚችል ጎል መስሎን ነበር። ግን ብዙ ለውጥ አላመጣ የሚሎሽ ኬርኬዝ ጎል በሊቨርፑል ተጫዋችነት የመጀመሪያ ጎሉ ነው። ኢጎር ቲያጎ አወዛጋቢ የፍጹም ቅጣት ምት ተገኝቶ ነበር። የፍጹም ቅጣት ምት ሳጥኑ ላይ ዳንጎ ዋታራ ጥፋት ሰራ። መጀመሪያ አርቢትሩ የቅጣት ምት ነበር የሰጡት። ከዚያ በኋላ ግን በቪአይአር ጥፋቱን ሲሰራ የፍጹም ቅጣት ምት ሳጥኑ መስመር ላይ ነው። መስመሩ ላይ ከሆነ ደግሞ የፍጹም ቅጣት ምት ነው የሚሰጠው። ስለዚህ በዛ መንገድ የፍጹም ቅጣት ምት ተሰጠ እና ብሬንፎርድ ሶስተኛውን ጎል አስቆጠር አርን ስሎት ከቤንች እንግዲህ ማድረግ የሚችሉትን ሁሉ አደረጉ ሁለቱንም የመስመር ተከላካዮቻቸውን ቀይረው አስወጡ እንደ ኪየሳ ማካሊስተር አይነት ሌሎች ተጫዋቾችንም ማስገቡ ግን ለውጥ አልመጣም እኔ ኪቭን ኬልኸር የቀድሞ የሊቨርፑል ግብ ጠባቂ በጨዋታው ላይ ቢዚ ሳይሆን የወጣበት ነው መሐመድ ሳላ ባለቀ ሰዓት ጎል አስቆጥሯል ስለዚህ የመጨረሻዎቹ ደቂቃዎች ጨዋታው ከመቶ ደቂቃ በላይ ሄዶ ስለነበር ለብሬንፎርድ ደጋፊዎች አስጨናቂ ነበር። ግን ለእኔ በጠቅላላ የሊቨርፑል ፐርፎርማንስ በጣም ደካማ ነበር እና በ9 ጨዋታ 14 ጎል ተቆጥሮበታል። ባለፈው የውድድር ዘመን እስከ 16ኛው ሳምንት ድረስ 16 ጨዋታዎችን እስኪያደርግ ድረስ ሊቨርፑል 14 ጎል አልተቆጠረበትም ነበር። በሽንፈቱም ቁጥር አሁን ይሄ አራተኛ ሽንፈታቸው ነው። ባለፈው ሲዝን በሙሉ ከተሸነፉት ጋር እኩል ሆነ ማለት ነው በ9 ጨዋታዎች የገጠማቸው መሽንፈት ስለዚህ እስከ ዘጠነኛ ስፍራ ድረስ ሊንሸራተቱ፣ አርስናል ሲቲ የሚያሸንፉ ከሆነ ደግሞ ከመሪዎቹ ጋር ያላቸው የነጥብ ርቀት የበለጠ ሊሰፋ ይችላል። በነገራችን ላይ ተከታታይ አስቸጋሪ ጨዋታዎች አሉባቸው። ቀጣዮቹ ሁለት የፕሪሚየር ሊግ ጨዋታዎች ከአስቶንቪላና ከማንቸስተር ሲቲ ጋር የሚደረጉ ናቸው። በመካከል በቻምፒየንስ ሊግ ከሪያል ማድሪድ ጋር ይጫወታሉ። ክሪስታል ፓላስን ቀጥለው ያገኛሉ። ስለዚህ ፈታኝ ጨዋታዎች አሉባቸው። ፓላስ፣ አስቶንቪላ እና ማንቸስተር ሲቲ እነዚህ ጨዋታዎች የሲዝን ዲፋይኒንግ ጨዋታዎች ናቸው እና ሊቨርፑል ያለበት ሁኔታ በጣም አሳሳቢ ነው። አሁን በጨዋታው ላይ በአካልም በታክቲካዊ ምክንያቶችም በተጫዋቾች ስሜትም በግል ፐርፎርማንስም በሁሉም በኩል ተቸግሮ ነበር። ሰሞኑን አርንስሎት እሳቸው አስተባብለውታል። ነገሩ እንደዛ ማለት አይደለም ብለዋል። ግን ባየር ላይ ነው ማንቸስተር ዩናይትድ ይጫወት የነበረው በፕሪሚየር ሊግ ጥለዛ፣ በዛ እንደዚህ የሚል አሴት ይሰጡ ነበር። እውነታቸው ነው ጥለዛ በስቷል። በፕሪሚየር ሊግ ግን ጥለዛ በስቷል እና ምንም ማድረግ አልችልም መሆን የለበትም። አዳብት ማድረግ ያስፈልጋል። ሊቨርፑል አዳብት ማድረግ አልቻልም። አሁን የእግር ኳስ ባህሪ እንደዛ የሆነ ነው። የባላጋራ ቡድን አሰልጣኞችም የሊቨርፑል የአየር ላይ ኳሶችን የመከላከል ድክመት ዋናው ድክመቱ ነው በሚል ከሌሎቹ ቡድኖች የበለጠ ሊቨርፑልን በዚህ መንገድ ለማጥቃት ሲሞክሩ እናያለን። ለምሳሌ ይሄ ጨዋታ ከመደረጉ በፊት እንኳ እዚህ ጨዋታ ላይ የነበረውን የረጅም ኳስ የረጅም የመልሶ ሮራ የማዕዘን ምት፣ የክፍት ጨዋታዎች ክሮሶች እነዚህን ሁሉ እንኳ ብተው በጨዋታው ላይ ብሬንፎርድ የተጠቀማቸው ረጅም ኳሶች እንኳ ባልቆጥር፣ አምስት መቶ ሰባት ረጃጅም ኳሶችን ቡድኖች ከሊቨርፑል ጋር በዚህ የውድድር ዘመን ተጫውተዋል። ወይም ሊቨርፑል ከሌሎች ቡድኖች ሁሉ የበለጠ የረጅም ኳሶች ጥቃት የተፈጸመበት ቡድን ከሁሉም የፕሪሚየር ሊግ ቡድኖች በላይ። ይሄ ነው መንገዱ በቃ ብለው ማመን ጀምረዋል። ብሬንፎርድ ደግሞ ዲ ኤን ኤው ይሄ ነው፣ በዚህ መንገድ መጫወት ነው፣ እያንዳንዱን ኳስ የፍልሚያ ማድረግ ነው። ለዛ ደግሞ የሚሆን አካላዊነት አለ። ሊቨርፑል በሳምንቱ አጋማሽ ጨዋታ አድርጓል ግን ኮንፊደንሱን መገመት እንደምትችሉት ነው። በጊዜ ጎል አስቆጠሩ ባለፈው ማንቸስተር ዩናይትድ እንዳደረገው። ከዚያ በኋላ ሊቨርፑል ኳሱን ይዛል ግን የበለጠ አደገኛ ቡድን የሚሆነው በትራንዚሽን የሚጫወተው ቡድን እና ያንን ቡድን ብሬክዳውን ለማድረግም በጣም አስቸግሯቸዋል። በብዙ ቁጥር ይከላከል ስለነበር፣ በማጥቃቱም ኃይለኛ ፍጥነት ስለነበረ። ፍሎሪያን ቪትስ ተሰልፏል። በቀደም ሁለት አሲስቶች ነበሩት ግን በፕሪሚየር ሊግ አሁን በፊዚካሊቲ በጣም እንደተቸገረ የምታስተውሉበት አንደኛው ጨዋታ ይሄኛው ጨዋታ ነው። ስለዚህ የእሱ አይነት ክሬቲቭ ተጫዋቾችን በጨዋታው ላይ ተጽዕኖ ማሳደር አልቻሉም። ቅድም እንዳነሳሁት በኋላ ፌዴሪኮ ኬሰን፣ መካሊስተር፣ ሮበርትሰንን፣ ሪዮን ገሞሃን አይነት ተጫዋቾች ቢያስገቡም ለውጥ አልነበረም። እንዲያውም የብሬንፎርድ ደጋፊዎች ዋተ ዌስት ኦፍ ማኒ ምን አይነት እንዴት ያለ የገንዘብ ብክነት ነው ምናምን ማለት ጀመሩ እና የዋንጫ ፍክክሩ አሁን መቼስ በስምንት በዘጠኝ ሳምንት ዋንጫ ፍክክር የሚባል ነገር የለም አይባልም። መቼስ የውድድር ዘመኑ ገና ነው ብዙ ጨዋታዎች ያሉበት ነው። ቢሆንም ግን ከአርሰናል ና ከሲቲ አይነት ቡድኖች ጋር የሰባት ነጥብ ርቀት ና ከዚያ በላይ ልዩነት ከተፈጠረ ግን አስቸጋሪ ይሆናል ለመድረስ፣ በጣም አስቸጋሪ ይሆናል። ጥሩ እየተጫወተ ላለም ቡድን ጭምር በጣም አስቸጋሪ ይሆናል እና ከሲቲ ጋር እየተመሳሰለብኝ ነው። አምና ትዝ ይለኛል። በተመሳሳይ ጊዜ ከኦክቶበር መጀመሪያ ጀምሮ እስከ ዲሴምበር አጋማሽ ድረስ ከዘጠኝ ጨዋታ ስድስቱን ተሸነፈና የዋንጫ ፍክክር ውስጥ በቃ መቆየት አልቻለም። ኦክቶበር ላይ ኮ የፕሪምየር ሊግ መሪ ነበር ሊቨርፑል የመጀመሪያቸውን አምስት ጨዋታዎች አሸንፎ መሪ እንደሆነው ማለት ነው። እና ብዙዎቹ ነገሮች ደጋግመን አነሳናቸዋል። እንደምታውቁ ስለ ሊቨርፑል ብዙ ጊዜ ነው ቅርብ ሳምንታት ያነሳ ነው ስለዚህ እንዴት እንደሚያርሙት አሰልጣኙ አላቅም። ብሬንፎርድ በአራት አራት ሁለት ቅርጽ ነው የተጫወተው። በጣም ኢንትረስቲንግ ነገሮች ያደርግ ነበር። ለምሳሌ ቡድኑ ፕሬስ በሚያደርግበት ጊዜ ዳምስ ጋርድ ነው ወደፊት የሚሄደው፣ ሻደው ወደኋላ ይመልሳል። ምክንያቱም በሊቨርፑል የኦፍሳይድ ላይን እንዳያዝ ጠለቅ ብሎ ነው ሩጫውን ይጀምር የነበረው። ዳምስ ጋር ደግሞ ኃይለኛ ኢነርጂ ያለው ስለዚህ እሱ ፕሬስ ያደርጋል። ግን በጣም ኮምፓክት የሆነ የአራት አራት ሁለት ቅርጽ የነበረው ነው። ስለዚህ አሁን ለሊቨርፑል የሽግግር ዓመት መስሏል። ልክ ከክሎፕ መልቀቅ በኋላ እንገምተው የነበር አይነት ሽግግር አሁን ሊቨርፑል እያለፈበት ያለ ይመስላል እና ምናልባት የሊቨርፑል ደጋፊዎች በዚህ ውድድር ዘመን ዋንጫ ማሸነፍ በጣም አስቸጋሪ ሊሆንባቸው እንደሚችል መገንዘብ ያለባቸው ይመስላል እኔ አሁን አርኔ ስሎት እንዴት መፍትሄ እንደሚሰጡትም ማየት እየቻልኩ አይደለም። ወይም አሰልጣኙ ኬፐብል አይደሉም መፍትሄ ለመስጠት ማለት አልችልም። በጣም ጥሩ አሰልጣኝ መሆናቸውን ባለፈው ዓመት አሳይተውናል። አሁን ባለው ሁኔታ ግን አሁን ባሏቸው ተጫዋቾች የተጫዋቾቹን ስዊተቢሊቲም አንደኛው ተጫዋች ከአንደኛው ጋር የመጣጣሙም ነገር ጥያቄ የሚነሳበት አይነት አሰልጣኙ መፍትሄ ይሰጡታል ለማለት ጭምር አሁን የመፍትሄውን ጫፍ ለማየት የሚያስቸግር ይመስለኛል። መጀመሪያ አካባቢ ታስታውሱ እንደሆነ የሊቨርፑል ማጥቃት የሊቨርፑል ማጥቃት በመጠኑ ችግር ነበረበት። በእርግጥ የመጀመሪያዎቹ አምስት ጨዋታዎችም ጭምር ምክንያቱም አንዳንዶቹን ጨዋታዎች በሆነ ድራማዊ ቅጽበት ነበር ያሸንፍ የነበረው። ለምሳሌ የበርሌን ጨዋታ ሲያሸንፉ በቃ የፍጹም ቅጣት መጥ ነው፣ አኒባል ሜጅብሪ ኳሱን በእጁ ነካው። ግን ሊቨርፑል ከዛ በፊት በነበረው ዘጠና ምናምን ደቂቃ ንጹሕ የጎል እድሎች የመፍጠር ችግር ነበረበት። ይህ አዳዲስ ተጫዋቾች ሲበዙ የሚፈጠር ችግር ነው ወይ እንደ ሞሐመድ ሳላ አይነት ተጫዋቾች ጥሩ ፐርፎርም ማድረግ ሲሳናቸው የሚፈጠር ችግር ነው? እና ያኔም ቢሆን የመጀመሪያዎቹን አራት አምስት ጨዋታዎች ኤክሲጂ ብታዩ ስምንተኛው ወይም ስድስተኛው አካባቢ ማጥቃት ነው የነበረው። አሁን ማጥቃቱም ድክመት እያሳየ ነው። የባለፈው የማንቸስተር ዩናይትድ ጨዋታ ላይ ጨዋታውን ማሸነፍ የሚችሉባቸውን የጎል እድሎች ፈጥረው ነበር። ምናልባት ተጨማሪ ጎል ባለማስቆጠራቸው እድለኛ አልነበሩም። ጋክፖ ንጹህ የጎል እድል ስቷል። ሞሐመድ ሳላ ንጹህ የጎል እድል ስቷል። ራሱ ኮዲ ጋክፖ ሁለት ሶስት ጊዜ ብረት የጎሉ ቋሚና አግዳሚ መልሶበታል። በቂ የጎል እድሎች ፈጥረው ነበር። የቼልሲም ጨዋታ ላይ አሰልጣኙ ተመሳሳይ አስተያየት ሰጥተዋል። የጎል እድሎች ፈጥረናል የሚል አስተያየት ሰጥተዋል። አሁን የኛው ጨዋታ ግን፣ በሌሎችም አንዳንድ ጨዋታዎች ላይ ያየነውን የሊቨርፑልን በተለይ በኮምፓክት ሼፕ ልክ እንደዚህ በአራት አራት ሁለት ግን በአራት አምስት አንድም ሊሆን ይችላል። ማንቸስተር ዩናይትድ እንዳደረገው በአምስት አራት አንድም ሊሆን ይችላል። በጣም ጠለቅ ብለው ብዙ ተጫዋቾችን የፍጹም ቅጣት ምታቸው ሳጥንና አካባቢው ላይ አከማሽተው የሚጫወቱ ቡድኖችን ፔኔትሬት የማድረግ ችግር ነበረበት ሊቨርፑል። ይሄ ጨዋታ ሲያልቅ በብሬንፎርድ የበለጠ ኤክስጂ ተመዝግቦበታል። በሙከራዎችም ከብሬንፎርድ በአንድ ብቻ ነው ይሻል የነበረው። በተለይ ደግሞ የጨዋታውን አብዛኛውን ጊዜ እየተመራ ስላሳለፈ የበለጠ በማጥቃቱ በኩል ትልልቅ ቁጥሮች እንዲያስመዘግብ ትጠብቃላችሁ። በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ከብሬንፎርድ በሶስት ያነሰ ነው ሊቨርፑል ኳስ የነካው ለዚህ ነው አሰልጣኙ የውድድር ዘመኑ የእኛ መጥፎ ፐርፎርማንስ የሚል አስተያየት የሰጡት እኔም እንደዛ ነው መጥፎ በጣም መጥፎ ፐርፎርማንስ ነበር ግን አስቸጋሪ ባላጋራ መሆኑን እገነዘባለሁ አንዳንድ ተጫዋቾችን በተመለከተው መሀመድ ሳላህ ጎል አስቆጥሯል እኔ መሀመድ ሳላህን እንዴት እንደማደንቀው ታውቃላችሁ ብዙ ጊዜ ፕሮግራም ሰርቻለሁ ስለዚህ ተጫዋች ትልቅ አድናቆት አለኝ እኔ እንዲያውም የሚገባው አይነት ክሬዲት እየተሰጠው ያለ አይመስለኝም በአንድ ወይ በሌላ ምክንያት ግን መሀመድ ሳላህ ያንን ኮንትራት ከፈረመ በኋላ ወይም ይሄ ውድድር ዘመን ከተጀመረ በኋላ ጥሩ እየተጫወተ አይደለም። የትሬንት አለመኖር ሊሆን ይችላል። ሊቨርፑል አዳዲስ ተጫዋቾች ስላመጣና ከነዛ አዳዲስ ተጫዋቾች ጋር ለመዋሃድ በፈጀው ጊዜ ምክንያት ሊሆን ይችላል። ወይ ምናልባት የነዚህ የመጡ ተጫዋቾች ስኪል ሴት እና የሳላ ችሎታ የሚጣጣም ስላልሆነ ሊሆን ይችላል። ሊቨርፑል እንደምታውቁት ዝውውሮች ሲያደርግ ስለ ኮምፓቲቢሊቲ ብዙ የሚጨነቅ ነው እላለሁ። የሆነ ተጫዋች ይመጣል፣ መምጣቱ ግን በቂ አይደለም። የመጣው ተጫዋች ካሉት ተጫዋቾች ጋር እንዴት ይዋሃዳል የሚለውም ላይ ብዙ ሪሰርች ያደርጋል። ይሄንን ሪሰርች ትተውታል ማለት አልችልም፣ ግን ቢያንስ እስካሁን ድረስ ያለው ማስረጃ ይሄ ተጫዋች ከመጡት አዳዲስ ተጫዋቾች ጋር በሚገባ እየተጣጣመው እየተናበበ አይደለም። ሜዳ ውስጥ የተጫዋቹ ብቃት ጥሩ አይደለም እና ጎል ቢያስቆጥርም ለእኔ አልረዳውም። ሙሐመድ ሳላህ ቤንች መሆን አለበት። በተከታታይ ጨዋታዎች ነው የኔንትን ትንሽ ከዛ ፋይሪንግ ላይን ዞር ማድረግ ያስፈልጋል። በዚህ ሲዝን ትልቅ ጥቅም ይሰጣቸዋል ብዬ እጠብቃለሁ። አሁንም በጣም ትልቅ ተጫዋች ስለሆነ እና በወቅታዊ ፎርሙ ምክንያት ሞሐመድ ሳላ ላይ ተስፋ መቁረጥ ትክክል አይደለም። ነገር ግን የባለፈው የፍራንክፉርት ጨዋታ ላይ እሱ ጨዋታው ላይ ባልተሳተፈበት ጊዜ ብዙ ጎል አስቆጥሮ አሸንፈዋል እና እሱ ደግሞ ትንሽ ከፋይሪንግ ላይን ዞር ማለት ያለበት ይመስለኛል። በጨዋታው ላይ ቁጥሮቹ በሙሉ ልክ አይደሉም። በ11 ዱዌሎች ላይ ተሳትፈ ሁለት ነው ያሸነፈው የአንድ ለአንድ ፍልሚያዎችን ጭራሽ አያሸንፍ። ከ23 ፓሶች ሰባቱ ተበላሽተውበት፣ ከአራቱ ድሪብሎች ሶስቱ ተበላሽተውበት፣ ጎል አስቆጥሯ ልክ ነው። የመጨረሻዎቹ ደቂቃዎች ለሊቨርፑል ተስፋ የመስጠት ፍንጭ አሳይቶ ነበር። ግን እኔ የዘጠና ደቂቃ ወይም በትላንትናው ኬዝ የመቶ ደቂቃ ፐርፎርማንስን እኔ ኪየሳን እዛ ጋር አጫወተው ነበር። ለተወሰኑ ጨዋታዎች በተከታታይ ተቀይሮ ገብቶን የተጫወተው ፌዴሪኮ ኪየሳ ሲገባ እንደምታውቁ ሴንትራል ቦታዎች ላይ ነው የሚጫወተው። ደግሞ እኔ የቻናል ተጫዋች ነው ነው የመስመር ተጫዋች ነው ዩቬንቱስን በፊዮረንቲና በጣሊያን ብሔራዊ ቡድንም የመስመር ተጫዋች ነው የነበረው። ስለዚህ በዛ ቦታ ላይ ኢንቨርት የሚያደርግ ተጫዋች አይደለም፣ ማለት የግራ እግር ተጫዋች አይደለም። ግን የባለፈው ጨዋታ ላይ ፍሎሪያን ቪርትዝ፣ አንዳንድ ጨዋታዎች ላይ ፍሪምፖን ግን ቀይሮ አስገብተውም እዛ ቦታ ላይ ይጠቀማል። አሁን የሊቨርፑል ችግር ሳላህ ነው ልል አይደለም። የሳላ ፎርም ግን እያንዳንዱን ጨዋታ ስታሰልፉት በቂ ሰበብ ያለ አይመስለኝም። ሳላ መሰለፍ አለበት የሚያስችል ለማለት የሚያስችል ፐርፎርማንስ አይደለም እያሳየ ያለ አሰልጣኙም ቶሎ አዳብት ማድረግ አለባቸው። እኔ ባለፈው ያነሳሁት እሱን ነው። አርብ እለት በነበረው ጨዋታ ለሁለተኛ ሲዝን የሚመጣ ያለፈውን የውድድር ዘመን በመጣበት ዓመት ላሸነፈ አሰልጣኝ የሁለተኛው ዓመት ሪያሊቲ ሌላ ነው። እያንዳንዱ ቡድን ከሻምፒዮኖች ጋር እንደሆነ የሚጫወተው ያወቃል። ስለዚህ ተነሳሽነቱ ከሌሎቹም ቡድኖች ጋር ከሚጫወተው የበለጠ እንደሚሆን ግልጽ ነው። ግን ደግሞ እግር ኳስ እየሄደ ያለበትን ሁኔታም መገንዘብ ደግሞ ያስፈልጋል። አሁን አጭር በቴክኒክ የላቀ ጀነሬሽናል ክህሎት ያለው የሚባል አስር ቁጥር አምጥተዋል። ሁለት ፍላይን ፉል ባክስ አምጥተዋል። ነገር ግን እግር ኳስን ካያችሁ ፍላይን ፉል ባክስ የሚጠቀምበት ዘመን አይደለም፣ ወይም አዘውትሮ የሚጠቀምበት ዘመን አይደለም። አሁን ዝውውሮች ስህተት ናቸው ያልኩ አይደለም፣ ግን የሆነ እየተጓዘ ያለበት መንገድ አለ። እግር ኳስ የሆነ ትልቅ ለውጥ ውስጥ እያለፈ በስታይል በኩል ማለት ነው የረጅም ኳስ የቆመ ኳስ የውርጅብኝ ዘመን አርነ ስሎት ቢወዱትም ባይወዱት እንደማይወዱት ግልጽ ነው። ደች ናቸው። ኳስ መሬት እንዲይዝ የሚፈልጉ አሰልጣኝ ናቸው። እኔም የምመርጠው የጨዋታ አይነት እሱ ነው። ግን እግር ኳስ ደግሞ ሌላ መልክ፣ ሌላ ጠባይ ተላብሷል። ስለዚህ ሲቲ ትሬብል ሲያሳካ በአራት ሴንተር ባኮች እየተጫወተ ነው ትሬብል ያሳካ አርሰናል አሁን ፕሪሚየር ሊግ እየመራ ነው። አራቱም ተከላካዮቹ አራት ሴንተር ባኮች ናቸው። ቲምበር ከአያክስ ሲመጣ የመሀል ተከላካይ ነበር። ካላፊዮሪ ከቦሎኛ ሲመጣ የመሀል ተከላካይ ነበር። ሁለቱ የመሀል ተከላካዮች ስፔሻሊስት የመሀል ተከላካዮች ናቸው። ስለዚህ አንዳንድ ጊዜ የሆነ አይነት አዳፕቴሽን ያስፈልጋል። እንዴት አሰልጣኙ ናቸው የሚያውቁት። ግን እንዴት እንደሚያደርጉት ለጊዜው ባይታየኝም ሊቨርፑል ያለበት ሁኔታ ግን በጣም አስደንጋጭ ነው። በጣም አሳሳቢ ነው። ለብዙዎች የሊቨርፑል ተጫዋቾችም አስቸጋሪ ጊዜ ያለ ይመስለኛል። እና አንዳንድ ቡድኖች ላይ የምናየው አይነት ዋንጫ ከወሰዱ በኋላ የሚገጥማቸው አይነት አስቸጋሪ ውድድር ዘመን ነው ሊቨርፑል እየገጠመው ያለው። በተለይ ደግሞ ጨዋቶች ላይ በጊዜ ጎል ይቆጠርበታል፣ ከዚያ በኋላ ይቸገራል። ካዮዴ የመልስ ውርወራ ነው መጀመሪያ ያንን ነውጥ የፈጠረው። ከዚያ በኋላ ለሆነ ደቂቃ ከሊቨርፑል ሳጥን አልርቅ ብሎ ነበር ኳሱ። ጭራሽ ፈታኝ ጨዋታ ነበር፣ ብሬንፎርድ እንደመጠበቁ አይነት ፈታኝ ጨዋታ ነው የሰጣቸው። አሁን ድንገት የሚቀጥሉት ሁለት ሶስት ጨዋታዎች ሊቨርፑል በዋንጫ ፍክክር ውስጥ አለ የለም ለማለት በጣም ወሳኝ ሊሆን ይችላሉ። አርሰናል ካሸነፈ ሰባት ነጥብ ይሆናል። እንዳልኩት ክሪስታል ፓላስ ነው የሚገጥማቸው። በእርግጥ አንፊልድ ላይ ነው፣ ግን ፓላስ አምና አንፊልድ ላይ ቻስ ወጥቷቸዋል። በኮሚኒቲ ሺልድ አሸንፏቸዋል፣ በመለያ ምትም ቢሆን በፕሪምየር ሊግ አሸንፏቸዋል። በጣም ጥሩ ቡድን ኦርጋናይዝድ ቡድን ነው። ልክ ማንቸስተር ዩናይትድንና አሁን ብሬንፎርድ በሚጫወቱበት መንገድ ያለ ኳስ ረጅም ጊዜ ግን በጣም ሶሊድ የሆነ መከላከል መከላከል የሚችል በጣም አደገኛ የመልሶ ማጥቃት በዛ መንገድ ማጥቃት የሚችል አይነት ቡድን ነው። ሊያስቸግራቸው ይችላል። ከዚያ አስቶንቪላ ይመጣል፣ ከዛ ማንቸስተር ሲቲ ይመጣል። እነዚህ ሶስት ጨዋታዎች ለኔ ወሳኝ ናቸው። ሊቨርፑል በዋንጫ ፍክክር ውስጥ የመኖር አለመኖሩን ጉዳይ ለሁል ጊዜው ሊወስኑ የሚችሉ ናቸው። አሁንም ቢሆን አርሰናል ካሸነፈ ሰባት ነጥብ ሲቲ ካሸነፈ አምስት ወይም አራት ነጥብ ይሆናል። እንደዚ አይነት የነጥብ ልዩነት መፈጠሩ ለመድረስም በጣም አስቸጋሪ ነው ገና ካሁን ሊቨርፑል ጥሩ እየተጫወተም እንኳ ቢሆን ግን ደግሞ እነዚህ አሁን ትራንዚሽኖች የመከላከል ድክመት በብዙ ጨዋታዎች በተከታታይ ከብሬንፎርድ ጨዋታ ጀምሮ አንቶን ሴሜኞ እንዴት በሽግግሮች እንዳስቸገራቸው እናያለን። ቢልዳፑ ልክ አይደለም ከኋላ ብዙ ጊዜ ብዙ የቀበብል ስተቶች ታዩበታአላችሁም። ከዞቦዝ ላይ ከከርቶስ ጆንስ በስተቀር ጥሩ የተጫወቱ ግለሰቦችን መጥቀስ ዚን ኢንዲቪዋልስ መጥቀስ በዚህ ጨዋታ ላይ በጣም ያስቸግራል። ኮዲ ጋፖ እንኳን ሰሞኑ ጥሩ እየተጫወተ ያሉ ተጫዋች ተቀይሮ ጭምሮ ቷ በጣም አስቸጋሪ ነበር። ለሱም ጨዋታው በእርግጥ የፍጹም ቅጣት ምትል ያገኝ ይችል ነበር። አሁን ሞመንቶች አሉ። መቼስ እኔ ብዙ ጊዜ እንደምለው ሊቨርፑል የባለፈውን የማንቸስተር ናይትር ጨዋታ ሊያሸንፍ የሚችልበት የቼልሲን ጨዋታ ሊያሸንፍ የሚችልበት እነዚህ ሞመንቶች ናቸው። ግን እንደ አዘብ ፐርፎርማንስ እንደ ዘጠና ደቂቃ ግን ካያችሁት ግን ብዙ ድክመቶች ያሉበት ነው። እና አሁን አሰልጣኙ የምር ከባድ ፈተና ውስጥ ነው ያሉት። እንዴት ለእንደዚህ አይነት ትልቅ ቀውስ መልስ እንደሚሰጡ ለማየት ኢንትረስት ያደርገኛል። ነገሩ ነገር ግን እነዛ ድክመቶች በቶሎ የሚፈቱ እየመሰል አይደለም። እንዴት ሪያክት እንደሚያደርጉ ግን ለሰሞኑ ችግራቸው ለማየት በጣም እጓጓለሁ። ግን ሌላ ተከታታይ ሽንፈት ገጥሟቸዋል።